አንዳንድ ጊዜ ለካ እውነት ነው ሰው የሚተረሰው ማለት ነው። ባልና ሚስት ልክ ከአንድ ወንዝ ይቀዳል ማለት ሶሲና ዳኒ ናቸው። በረብስ በማያገባቸው የሚገቡት በሰውየት የሚፈተፍጡ ማለት ነው እና በቃ በጣም ያስጠላል ያለበት ወይንት ማለት ነው እና የሆነ ሽልጥልጥ ነገር ነው ማለት ነው። በእርግጥ ይፋ ወጥቷል እንደሚወዳት እንደሚያፈቅራት እንዲሁ ማለት ብሩክ ፊት መናገር አልፈለገም። ድጋሚ ይመታኛል፣ ድጋሚ ይጣላኛል ምናምን ብሎ ማለት ነው። እና ለማንኛውም እንሄድበታለን። ሰላም፣ ሰላም ውዴ ማርተ ኢትዮ ቤተሰቦች፣ እንዴት አመሻችሁ? ደህና አመሻችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእኔ ምርጦች፣ የኔ ምርጣ ምርጦች፣ ከወደዳችሁት ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ፣ አከብራችኋለሁ ማለት ነው። ያው ዛሬ ብሩክ ብሩክ ነው የመጣው። ዛሬ ብሩክ የመረጋጋት ባህሪ፣ የመብሰል ባህሪ አይቷል ማለት ነው። ለምን ጥፋቱ እየገባው መቷል ማለት ነው። ኦልሬዲ ገብቶታል በፊትም ጥፋቱ፣ ግን የበለጠ ደግሞ አንዳንድ ጊዜ ምንድን ነበረ በእጃር የያዙት ወርቅ እንደ መዳብ ይቆጠራል ምናምን የሚባል ተረት አለና እንደዛ ነው የሆነበት። ገባችኋል? አንዳንድ ጊዜ የኔ ሰው ነው የትም አትሄድም ምናምን እንደዛ ምናምን ብሎ ነበር ያስበው ማለት ነው። እና ትናንት ሀይሚ በሞ የወሰነች ውሳኔ ብሩክን ትንሽ እንትን ብሎታል አስደንግጦታል ማለት ለምን፣ የፈለገ እንዲህ ብንጣላ ምንም ብንልም ይቅርታ ታደርግልኛለች ምናምን ብሎ ነው ያሰበው ማለት ነው። የእውነት የምነግራችሁ ማለት ነው። እንዴት እንደሆነ ታውቃላችሁ። በቃ ይቅርታ ታደርግልኛለች ምናምን ብሎ ነበር ያስበው ማለት ነው። ግን በቃ እሱም ብዙ ነገር ተናግሯል ማለት ነው እና በቃ በጣም አሁን ላይ በቃ ውሳኔዋ አስፈርቶኛል፣ ውሳኔዋ በጣም አስፈርቶኛል ምናምን ብሎ ተናግሯል። የመጀመሪያ ቪዲዮ ላይ ኢቨን በጣም አንዳንዳ በ ሀይሚ ትናንት ወስናለች። በቃ አንተም የራስን መንገድ ሄድ፣ እኔም የራስን መንገድ ሄድ፣ ግን እኔ እናንተ የሚያገናኘን ጀስት አብረን መልካም ነገሮችን አሳልፈናን ያን መልካም ነገር በማሰብ ነው እንጂ ሌላ እንደ ድሮ ቪዲዮ መስራት ምናምን እሱን ማይታሰብ ነገር ነው ብላ ነው ግን ብሩክ በቃ አሁን ተጸጸጥ የበለጠ እንትን አለው፣ ገባው። ገባችሁ ስህተቱ ገብቶታል ማለት ነው። እና በጣም ደውሎላት ምናምን አላነሳም ምናምን አለች ማለት ነው። ሴት ልጅ ደግሞ ባይዘው ከቆረጠች ቆረጠች ነው፣ በቃ ከወሰነች ወሰነች ነው። ባይዘው በጣም እንታጋስነን፣ ከዛ በኋላ ግን ማንም አይመልሰን፣ በቃ እንዲህ የፈለገ ይቅርታ ቢል ቢነጠፍ አትሰማም። እና በጣም ሳይለንት ሆኜ እርግት ባለ ሙድ ነበር ላናግራት የፈለገው። በቃ ይቅርታ አላት እንድትመለስ። አብሱ ደግሞ ልደቷን ፓርት አድርጎት ማለት ነው እና ልደቷ ወረድ አሁን ደርሷል ሰኔ አስራ ስድስት ነው፣ ትንሽ ጊዜ ነው የቀራት ማለት ነው። እና ያንም አስመልክቶ እንኳን ተወለርሽ፣ እንኳንም አገኘሽ የዛሬ አመት ወርቅ ተሰጣተው ነበረ ምናምን እና አንዳንድ ጊዜ በአፍ ያሉት ነገር ይደርሳል ጌታ የዛሬ አመት ካላከበር ነው አንድ ላይ ካሉ ነው ብለው ነበረ ማለት ነው። ይሄው ዛሬ ላይ ተጣልቶ ያንድ ላይ ሊያከብሩት ነው ማለት ነው። ደግሞ እግዚአብሔር ምን እንደሚያመጣው አይታወቅም። ሳስበው ከዳኒ ጋር የምታከብር ይመስለኛል ልደቷን ማለት ነው። ጀስት ኦልሬዲ ብሩክና ሀይሜ ያው ይገናኛሉ ዛሬ አሁን በሰላም እንደመጣችሁ ኖርማል ይገናኛሉ፣ ይተዋወቃሉ ጀስት እንደዛ። ግን እንደ ድሮ ግን ቪዲዮ እንደዚህ ቅብጥ ቅብጥ እያሉ የሚሰሩ አይመስለኝም ማለት ነው። እና ያን ነው ያሰብኩት ሲቀጥል ሶሲም ሶሲ በጣም ሶሲ፣ በቃ ትልቁ በጥባጭ፣ በጥባጭ፣ በጥባጭ ማለት የእውነት የምነግራችሁ ሶሲ መታ፣ ሀይሚና ሶሲ ሀይሚና ብሩክ ሶሲ ኖራ መቼም የማይገባው ከዳን የበለጠ ማለት ሶሲ ላጠራት፣ አሁን መጣሽ ብሩክና ቅፈሽ ሰላም ስትዪው፣ እሷን በስነ ስርዓት ሰላም ብትያት ምን አለበት? ምንሽ ይነካል? ክብርሽ አይቀነስ። የሆነ በጣም እሱን እንደምትፈልጊው ከእሱ ጋር ያለሽ ግንኙነት ጥሩ ነገር እንዲመስል አንቺን እንደሚወድ ምናምን ማድረግሽ በጣም የቅናት ያስመሰላል ማለት ነው። በጣም እንደዛ ነው ያስመሰለብሽ። ሲቀጥል በቃ በስነስርዓት ሁልጊዜም ለምንም ነገር ከዳኒ ጋርም ተጣላሽ፣ በምንም ተጣላሽ መናገር ያለብሽን እስፔድ እንትን መቆጠብ አለብሽ ማለት ነው። ዳኒ ደግሞ እንዳለው ብሩክ፣ እውነት ግን እኔ ለእሷ ብዬ ነው ለእሷ ብዬ ነው እኔ ሀይሚን እንድትናገሪብኝ አልፈልግም እንዳለው። ብሩክ ሀይሚ መላእክት ናት ወይ አለ። እውነትን ነው በጣም የሆነ ነገር ስትናገር እኔ ለአንቺ ብዬ ነው እኔ ለሀይሚ ጥሩ ነገር አለኝ እኔ ሀይሚ ለአንቺ ብዬ ነው በቃ ምንም ነገር ለአንቺ ብዬ ነው ይሄ እኮ ለእሷ ብለህ ምን ጨርሷ ተናገር ለእሷ ብለህ ምን ለእሷ ብለህ ከብሩክ ጋ አትደባደብም ስለማፈቅራት ነው ለምንድን የምትፈራው የምትወዳው ከሆነ በግልጽ መናገር ነው ግን እሷን እንዳይነኩብኝ እሷ ስት ከእሷ ጋር ስትመጣ በጣም ለየት ባለ ሰላምታ ምናምን፣ ይሄ እውነት ይደብራል። አቃሁን ለምሳሌ በወንድ ደግሞ በጣም ያስጠላል። የአሽሙር አብሶ ማለት ነው። ወንድ ነህ አይደለ አንድ አንተ አሽሙር አሽሙረኛ ሰው በቃ አሽሙር ሀይሚሻ ምናምን፣ ጀስት ሀይ ሶሲን ለማስቀናት ይመስላል። ዛሬ ያደረክበት እንትን ማለት ሲቀጥል ማለት ነው። ብሩክም ሀይሚም የእውነት እምላችሁ ከነዚህ ከክብራችሁና አይመጡ ናችሁም እነዚህ ሰዎች ከነዚህ ሰዎች ውጡ። ራቁ ለምንድን ነው እናንተ ሁል ጊዜ በመጣላት በምንትን ማለት በማለት ጊዜያችሁን የምታባክኑት እንዴ በቃ እነ ሕፃን ናቸው አብሶ ምንም አሁን ራስሽን እንዴት ምንድን ነው ከአቦርት ስለለበሽ እንዴት እንዴት ነው የምታዩ ራስሽን ምንም ያሁን ቲክቶክ የሚቀልደው ነገር ነው። እዚህ መጥቶ የሚናገረው በቃ ሆነ ሕፃን የሆነ ምንድን ነበረ ድሮ ሕፃን እያለን ዕቃ ዕቃ ባልና ሚስት ስንጫወት የአንደኛው ዕቃ ባልና ሚስት ከሆነ ያኛው ሰው በቃ ቁልልጩ ምናምን የሚባል የለም። ሶሲን እንደ ማስቀናት ነገር ነው ዳኒ እየተጠቀመ ያለው ማለት ነው ሀይሚ የኔ ናት አንቺ በልጣጣለች በአለባበስ በምንም ሀይሚ ደግሞ እኩል የሆነ ሴት ናት ማለት ነው በዛ እያስቀናት ነው ሀይሚን ማለት ሶሲን ማለት ነው እና ያ ነገር ትክክል አይደለም ገባህ አይደለ አንተ ጥሩ ነገር አላደረክም በቃ ተለየች በቃ አልፈልግሽም አዲስ ነገር አለ ተብላቸው ጠብቁ ነው ያ አዲስ ነገር ምንድን ነው ሀይሚ ምንድን ነው? ምንድን ያላችሁ ዳኒ እና ሀይሚሻ ምንድን ያላችሁ ነገር ምንድን ነው? የምታፍረው? ጠርጡት አዲስ ነገር መች ነው? በቅርቡ ሰርፕራይዝ ነው እኮ በእርግጥ ያው ማለት በቃ ሀይሚ እኔ በስልክ ነግሬሻለሁ ምናምን ያለት ጀስት ፕራይቬት የራሳቸውን የግል ሊያደርጉት ይሆን መሰለኝ። ግን እኔ እርግጠኛ ኔ ምን አለች በሉ፣ ማርታ ኢትዮ ምናለች በሉ ዳኒ ሀይሚን የፍቅር ጥያቄ ጠይቀታል። እርግጠኛ እርግጠኛ ማለት ነው በቃ እርግጠኛ። የምነግራችሁ ማለት ያላችሁ ሶሲና ብሩክ አንድ ላይ ቪዲዮ ይሰራሉ፣ ሀይሚና ዳኒቢ አንድ ላይ ቪዲዮ ይሰራሉ። ለምን በእንደዚሁ ሁኔታ አካሄዱ አያምርም። በቃ ሀይሚና ብሩካውን ፈተዋል። በይቅርታ ምናምን ተባብለው አንቺም ባለሽበት መልካም ይቅጠምሽ፣ እኔ መልካም ይቅጠምሽ። አሁን ትልቁ ነገር ሶሲ ዛሬ ዳኒን ይቅርታ ልጠይቆ መታ ዳኒ መልክ ሰርቶ በምናም በጣም ሄደ ማለት ነው። እንደ ሴት አሽሙረኛ በቃ ሴት በቃ እንደ ሴት ወንድ አይደለ። እንደ ቁፍጠን ብትል ምን አለበት? እንደ ወንድ ዳኒ ሻ ይሄ ዳኒ ማለት ነው። እና እሱ ነው በቃ በጣም እንትን እያስባለ የነበረው። በጣም እንትን እልውስጥ እየከታ አሁን ሶሲም በቃ ግን ኤኒዌስ እኔ ሀይሚና ብሩክ ተጣርቀው አንድ ላይ ባያቸው ምናምን ደስ ይለኛል። አብሶ ደግሞ ልደታቸው ቢከበር ያለው ነገር ደስ ብሎኝ እንደ በፊቱ አንድ ላይ ቢሆኑ በጣም በጣም በጣም ይላይክት። ግን ያው አንዳንድ ጊዜ እነሱ የወሰኑትን እኛ ምን ማድረግ አንችልም ማለት ነገር ግን ያ እየደበረን ነው መለያየታችሁ፣ በመለያየታችሁ በእንደዚህ አይነት ነገር በመስማታችሁ ተሻሽላችሁ ብታልፉ፣ ያው ሀይሚ ከምንም በላይ ደግሞ ማስተዋል የሚባል ነገር በቃ ብታስተውኝ አለብሩክ፣ ሁለት ሁለታችንም እለኞች ነን አሉ ማለት ነው። ሁለትም እልህ አይሆንም ያፈርሳል ቤቱ ማለት ነው። ለምን አንዷ ከአንዱ መሻል አለበትና ያው